እስካሁን አንድ ሰው ተማምነህ ነው። ፋሚሊ የለሽም። አራ እናቴ ተምጣ አንድ ሺህ አራት መቶ ሰው ወርቅ ወርቅ የሆነ የሰው አለ ዳይመንድ እና ጀመራ የራሱ ሙሉ ነው። ጌም ነው የምንጫወቱ። እሱን እኔ አንተን ልጠይቅ፣ ባይ ዘ ማርያምን ቃልደ ማለት ጌም ላይ ላስት ጌም ዋን ሳይሆን በስቶፕ ስሪ ነው ዋን ዋን ነው ምንድን ነው? አንተን ልጠይቅ ልጠይቅ፣ ሶስት ጌም እንጫወት፣ ሁለት ያሸነፈ አሸንፋል። አንዱ ለማሳረግያ ነው የምንጫወቱ። ሁለቴ ያሸነፈ ለምሳሌ ሁለት ሁለት ከሶስት ጌም እንጫወታለን። ሁለት ከቸነፍ ዘለ መውጣት የለብም። ሶስተኛውን ትጫወተው እና ትወጣለህ አሸናፊ ነው አባ

ነቅሎ አይወጣም፣ ይታገሳል። ሁለቱ ሸነፋ አለ እንዳትወጣ ሶስቱ ሁለቱ ነ ሸነፋ አልመጣም፣ ገና ነው፣ አልመጣም። ሁለቱ ሸነፋ አለ እንዳትወጣ። ባጭሩ በቃ እኛ አንወጣም፣ አንሸነፈ ብንሸነፈ አንወጣም። ግን አንሸነፍ። ብዙ ያልመጣ ሰው ይኖራል። ሴራ አደርጉት አባ እስኪመጣ እኛም እናንተ ጋር እኛ ጋር መጣ። አባ መጣ። እኛ ጋር መጣ። እኛ ጋር አባ እንዳለ ታውቃለህ። ሁላቸው ቤተሰብ ያልገቡ ሰዎች አባ ብላን ብሎ ነው። አንድ ሚሊዮን ግባ አይቆ አንዴ አልመጣም

ማ ልትለው አይደለም። እማ እማ ማ ሲመጣ ከማን ጋር ይመጣል? ሁለታችሁ ብታለቅሱ ልታባበላችሁ መንጥራ ለኔ እናትም አባትም ነው፣ ይመጣል። ምን እኔ ግን እዚ የምትገባው ሰው ማለት ነው

በላቸው በላቸው፣ ላባ ቴክስት ላክለት። ማን ነው አስልክለት? ምን ትለዋለህ መሰለህ? አረ እየጠበቁ ነው። ሶስት ነው የኔ የኔ የህይወቴ አጋር ቢሆን ው እሱ ብቻ ነው የህይወቴ አጋር እሱ ብቻ ነው።

እኛ የሆነ ሰንባዲን ዲፔንድ ሆነን አይደለም የመጣ ነው። ሞር ፋሚሊያችንን ተማምነን ነው። ገብቷል። ተማመን ማመን ምን አይጠብቅም ያንተ ነው። አትሰማኝም ግን ደግሞ ቪዲዮ ስትሰራ ከሶስት ሰዓት ጀምሮ አርብ ዕለት እንገናኝ ያልኳ ቤተሰቦችን ጠ አሁን ተኩል ነው ነው፣ እንደዛ ነው ያልከው? አይ ሶስት ሰዓት ብለህ ከሆነ የመጡትን ሰዎች ሪስፔክት አድርግ ልልህ ፈልጌ ነው። አይ ኖርማል ነው፣ እነሱ ይረዳሉ። እነሱ ለኔ ታፕ ታፕ፣ ከአራት ሰዓት ጀምሮ ይሁን ማለት ነው? አዎ ገይሞ አራት ሰዓት ጀምሮ እሺ በላቸው። አሁን አንተን ያስረፈርከን፣ እሺ ዘፈን ዘፈን ይህ ቅጣትም አይደለም፣ እንደ ጨዋታ ሰዓቱ እንዲገፋለን ዝፈንልኝ፣ እንደዚህ የሚለው ልዩ ደስ ያለ የተመቸኝ፣ ሰዓቱ እንዲገፋለን ፋሚሊዎችም እንዳይደብራቸው ፈታ እንዲል። ታገኛለሽ፣ ጉራ አዘፍናለሁ እንጂ አልዘፍንም። ታገኛለሽ እንዲህ ትቀልዳለህ እንደ ዘፈን ምናምን። እኔ እኔ እኮ አሁን አንድ ሁለት ስህተት ነው የሰራው። አትፍታልም እኮ በላቸው እ አሁን ሰዓታችንን እንደዚያ አደረግን አይደል ሦስት ሰዓት ተብሎ ከሦስት ሰዓት ሄደናል። አንደኛው ወይ አሁን ገደሞ ያለው ከሦስት ሰዓት ጀምሮ ማለት ምን ችግር አለው እናንተ? እስኪ አራት ሰዓት ድረስ እሺ። አሁን አንተ ብዘፍን ምን ችግር አለው? በቃ የሁሉ ፋሚሊ ቁጭ ብሎ እንዳይደብረው እንዝናና ነው ያልኩት።

የሚደነስበት ዘፈን ማሪንጌቻ ነዋ። ማሪንጌቻ ታናይሽሽ ማሪንጌቻ ዘፍንላለ

መዳሊያ ለምን ይመጣል? አባ የት ነው ይመጣው? ኤርፖርት ነው የሚያርፈው? ቤት ነው፣ ቤት ነው ይመጣው። አባን እንዳትናገረ። ክዳነ መረትን ከመጣ ማለት ነው፣ ነናሳቸው ነው ሚቀረ አባ

ከሶሳት ጀም ከሶሳት ከጀምሮ ነው ገምያለሁ ማለት ይሶሳት ጀምሮ ገማል ማለት እኮ እስከዛ ታብታ ኦፕሊክ ሼር ካዝደር ጋር ነው ኩብራ ለከሶሳት በሶሳት ጀመረን ቱሳ ካርባ ሆነ ገኔስ ካራሳት አጋሳሉ 40000 ጀመረ ከሶሳት ስላልን ሶሳት ነው ይጣበቀ ያነበረው አጥራፍ ደህና ከዛ አባካል መጣደናል አንታ ወደ ብልጫት ወስድና አንጫውታለ ባላች ወስካራሳት ና ያልከው ምን ልንከባል ምን ምን እንሰራለን? ይመጣል። እኔ በእሱ እተማመናለሁ እተማመናለሁ። ይመጣል ይመጣል። አባ መጣ ይላል። አባ መጣ መጣ አልመጣም፣ ችግር የለው። አምስት ሰዓት ቢሆን እኛ እንታገሳለን በላቸው። ብቻ እንቅልፍ እንዳይወስደው ያሰማንበት ሰዓት ወስዶ፣ በተረፈ ምን መሰለህ ማርያምን እኛ ሀገር አሁን ሰዓት ገና ነው። እኛ ሀገር እኛ ሀገር እያየ ነው አንዴ በሌ

እኛ ዘፍነን አንተን ቀጥለህ ትዘፍናለህ። እህ እኛ ከዘፈን በኋላ አንተ ቀጥለህ ትዘፍናለህ። ቆይ ጋቢና ሳያሳይ የሚያወራ ሰው ምን ሰላቢ ነው? ጠንቋይ ነው፣ አባ ሩጣብ ነው። አባ አባ፣ እዚህ ነኝ። አባ አባ፣ ተነኝ ነው። እኔ አባት ልትሆን አችልም። ምክንያቱም እኔ ብሩኬ ጋር ነው ጌም የገባው ብሩኬ የኔ ጌታ ሰው ምክንያት ትንሽ ታግሷል። ማርያም ሰዓቱን ቢያንስ ሊያበላሽ ይችላል። ሰዓት ሶስት ሰዓት ጀምሮ ነው ብያለሁ። አባቴ የሚመጣው ነገ ደውኛል። መድሃኒዓለም ብሩኬ፣ እኔ አሁን አንተ ጋር ይህም አለእእኔ ሻርኮ እኮ በላቸው አንትችዋለው ኮሱ ነው ምናምን እንትነው መሰለኝ። አንተ ጋር ም የተቀጣጠርኩ እኔ ካልመጣው ግም እንዳትጀምራለን እግዚአብሔር ነው። እኔ ካልመጣሁ ግን እንዳትጀምሪ። ማርያምን ነው እኔ ካልመጣሁ። እሺ፣ እስጢፍ ወዳጄ ነው አይደል? አስገባሁ አዲሱን ዘፈን። ዘፈኑ ኦሪጅናል መሆኑ የሚያውቀው እኮ ዘፈኑ ከተለቀቀ በኋላ ነው። ከየት